ሰላም አለይኩም ረሐመቱላሁ በረካቱ ድና የተከበራችሁ ውድ ተመልካቾች እንዴት ቆያችሁ? ያ አልሐምዱሊላ። ዛሬ የምናዘጋጀው ቆጮና ክትፎ ይሆናል። በመጀመሪያ ቆጮችንን እንጋግራለን። ቆጮ፣ ትንሽዬ ጨው፣ ትንሽ ኮረሪማ እና ቆጮን በዚህ መልኩ ትንሽ ጨው፣ ትንሽዬ የተፈጨ ኮረሪማ አድርጌ አሽችዋለሁኝ አሁን ሁለት ቦታ አድርጌ ነው መጋገረው። በቀጥታ ቢስሚላ ወደ መጠፍጠፊያዬ አድርጋዋለሁኝ። ይኸው መጠፍጠፊያዬ እዚህ ጋር የተጠቀምኩት ኢትዮጵያ ውስጥ ስላልሆንኩኝ ኮባ ስለማላገኝ የተጠቀምኩት ወረቀት ዝብዳ ይባላል። ይሄ ፍረን ውስጥ የሚገባው ወረቀስ ዝብዳ የሚባለው በአረብኛ ማለት ነው። በስቡ ሳምና ምስን ሰራ የምንጠቀመው ወረቀት ነው። አሁን በትክክል ቅርጹን ጠብቄ አንድ ቦታ ውፍራም አንድ ቦታ ቀጭን እንዳይሆንብኝ ጣፋጥፈዋለው። ጠፍጥፊ ሲባሉስ መልሽ ይመገናል። እሺ ዲተመልካቶች፣ በዚህ መልኩ ቆጮኝ ጠፍጥፊ ጨርሻለውኝ ለመቀበል ይሄንንም ትልቅ ስለሆነ እባክህን ብዬ ቆርጠዋለሁ። አሁን በቀጥታ የምናደርገው ወደ የምንጋግርበት ነው ወስደን የምናደርገው ጣዴን እጅ አግይዋለሁኝ ውሃ አፍረፈ በደንብ አድርጌ ወደዚህ ታደብለት ያ። እሺ ተመልካቾቼ፣ ይሄው እዚህ ጋር መጋገሪያ ቀደም ብዬ አሁን በቀጥታ ቆጮን ስሰራ ቆጮ ስንጋገር እሳት መጠንቀቅ አለብን እንዳይደርቅብን ማለት ነው ቆጮ እሺ ውድ ተመልካቾች፣ ይኸው ውሃ በዚህ መልኩ እናከፈክፈዋለን ከስርም እናደርግበታለን። ያምጣዳችን ምንም አይሆንም። በዚህ መልኩ ቶሎ ቶሎ መመዘለባበጥ አለብን በጣለብን። እንደ ዳቦ እንደ ድቄት አይደለም ወዲያው የሚበስለው። በዚህ መልኩ ቶሎ ቶሎ እያሽከረከርኩኝ ነጭ እንዳይሆንብኝ ማለት ነው። ልበጥ አደርገዋለሁ። ውሃ በጣም ማብዛት የለብንም። በዚህ መልኩ ስለሚናወጠዋለን ማለት ነው። እሺ ውድ ተመልካቾች ቆጯችን በዚህ መልኩ ደርሷል። ጋግረን አውጥተናል። ስለና ይላቹ እዚህ መልኩ ቆንጆ ቀልጠፍ ያለ ቆጮ ሆኖልናል ማለት ነው። የጋገርንበትን ማለት ነው። ይሄው በዚህ መልኩ ቆጫችን ደርሷል፣ ዘንድቷል። በጣም የሚያምር ቆንጆ ቆጮ ሆኗል። ማሻላ። ሰላም አሌይኩም ረህመቱላ በረካቱ። ውድ የተከበራችሁ ውድ ተመልካቾች እንደምንቆያችሁ ያለው አልሐምዱሊላ። ዛሬ የምናዘጋጀው እንግዲህ ክትፎ ነው። ክትፎ ለማዘጋጀት ያው ዋነኛው እና አንደኛው ግብአቱ ስጋ ነው። እንዲህ ያማረ ቀይ ቆንጆ ስጋ አዘጋጅተናል። በእጃችን ነው የምንከትፈው፣ የማሽን ክትፎ ያው ብዙውንም ጣዕሙ ይዞት ስለሚሄድ ማለት ነው። በእጅ ነው የምንከትፈው። እንግዲህ ስለታማ የሆነ ቢላዋ እና እንደዚህ የእንጨት መክተፊያ ሲሆን አሪፍ ነው። ስምላ ክትፎዋችንን እንከትፋለን ማለት ነው። ውድ ተመልካቾች ይኸው ስጋችንን በዚህ መልኩ ከትፈን አጠናቀናል። ይህን ይመስላል ወደ አሰራር ሞን ይሉ እሺ፣ ውድ ተመልካቾች አሁን ክትፋችንን እያዘጋጀን ነው። በዚች ጋራ አንድ ሻይ ማንኪያ ምግብ ታ ትንሽዬ ጨው እንዲሁም ደግሞ ሩቤ ሻይ ማንኪያ ኮረሪማ አድርጌያለሁኝ። እነዚህን ቂቤው ሞቃ አድርጌዋለሁ። ሳት ላይ ክለዋል። እሺ አሁን ስጋዬን ጨምሬያለሁ። አሽፋለሁኝ። በደንብ በደብ መታሸት አለብን። ያ ውድ ተመልካቾቼ ክትፎዬን ወደ ሰዓት እያደረጉ ያወራትኩኝ ለብ እንዲልልኝ በደንብ እያሹው ያሉት እኔ ለብ ለብ ክትፎ ስለፈለግኩ ነው። ጥሬ ከሆነ ግን እንዲሁ ታሽቶ በቂው ነው ማለት ነው። እሺ ውድ ተመልካቾቻችን ይው ይህን ይመስላል ማሻላ ተባረክ ራህማን በጣም ነው የሚያምረው። እዚህ ጋር ጎመን ክትፎ አለ። እዚህ ጋር ይህ ዙማሞጃት ይባላል በጉራግኛ አይብ በጎመን የተቀላቀለ ነው። ደግሞ ካሽዮ ይባላል። ጎመን ነው በአይብ ግን የደረቀ ጎመን ስለሆነ ነው። መሀል ላይ ያለው ክትፎ ነው። ማሻላ ተባረክ ረህማን። ይህ ደግሞ በጉራግኛ ቆሪያ ይባላል። ቂቤ ከአነሰ ማቅረቢያ ነው። ብስሚላ ማሻላ ጋራ ደግሞ የገብስ ዳቦ አለ። እንጀራ ቆጮ ቆጮችን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።